አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኛ እኛለን አልሐምድላ። እናንተ እንዴት ናችሁ? ስራፊያ ጤንነት እየበረታችሁ ነው ወይ? በርቱ፣ አይዟችሁ። ሙቀቱንም አላህ ያግዛችሁ። ለእኛም ክረምቱ እየመጣ ነው። አላህ በሰላም ያምጣልን እላችኋለሁ። ቪዲዮውን ማለት ነው ላይክ በማድረግ ጀምሮትሽን የወደቶች ላይክ በማድረግ ተባበሩን። ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ኢንሻአላ እኛም ከበረታ እናንተም ስመጡን እናበረታታለን። ለዛ ወግ ማድረግ ያብቀን እላችኋለሁ። እና ዛሬ ባንድቺ ነገር ነው የመጣሁላችሁ ባንድቺ ነገር ማለት ነው ያህም ምንድነው እዚህ የሆነ ነገር ስላየሁን ማለት ነው የሆዳችሁን፣ የልባችሁን፣ የውስጣችሁን ለጓደኛ አለ ብላችሁ እንዲያታማክሩ በአሁኑ ሰዓት እንዳታወያዩ ማለቴ። ይሄ ላረግ ነው፣ ይሄ ልሰራ ነው፣ ይሄ ልገዛ ነው፣ በልብሽ ከአላህ ጋር ተመካከሪ። መጀመሪያ የሆነ ነገር ለማድረግ ስትፈልጊ፣ ቦታም ግዢ፣ ቤትም ስሪ፣ በቃ የሆነ ጠቃሚም ነገር ግዢ ማለት ነው። ከራስሽ ጋር መጀመሪያ ይሄ ነገር ባረገው ይሆናል፣ አይሆንም። ከዛ ካለፍሽ ደግሞ ከቤተሰብሽ ጋር ጓደኛ አለ ሰው አለ ብለሽ የውስጥሽን የልብሽን በቃ ማረግ የፈለግሽውን ሀሳብሽን ለሰው እንዳታወሪ። እንደዚህ ብዬ ሰዋረ ለአንድ ሰው ይመስላል፣ ለሁላችሁም ነው። አሁን እኔ ለምዶብኝ ነው ከይቅርታ ጋር። የውስጣችሁን የምኞታችሁን ማረግ የምትፈልጉትን ነገር መስራት የምትፈልጉትን ነገር አትናገሩ ለሰው። በቃ በራሳችሁ በውስጣችሁ ያዙት። ከውስጣችሁ ጋር ተማክራችሁ ለራሳችሁ ያንን ነገር ይጠቅመኛል ይሆነኛል በቃ ይሄን ነገር ባደረገው ውጤታ ማ መሆን አለው የምትሉትን ነገር በራሳችሁ ወስናችሁ አድርጉ። ጓደኛ አለ፣ ሚስጥር ጠባቂ አለ፣ ኦር ደግሞ ይሄን ነገር ብነግረው እንደኔው እንደኔው ሆኖ ይደሰታል የምትዩ ሰው አይኖርም። በወንድም በሴትም አይኖርም። የውስጣችሁን በውስጣችሁ ያዙ። ገብቷችኋል። ማግባት ብፈልጊ ከሌላ ገባ ከሆነ እንደዚህ ከሆነ እንደዚህ አትዝግዝጊ። በቃ ሚስጥር ጠባቂ አለኝ፣ ጓደኛ አለኝ በቃ እንደኔው የምትደሰት በቃ ይኔ ሰው አለች፣ ምናምን አይደለም። በውስጥሽ ምከሪ፣ መጀመሪያ ለአላህ ንገሪ፣ ከዛ በውስጥሽ ንገሪ። የሆነ ነገር እንደዚህ እንደዚህ በቃ ካወላወለሽ፣ ለቤተሰብሽ አማክሪ። ጓደኛ አለኝ በቃ እሷ እኮ ለኔ ሟች ናት ምናምን፣ ከስንት አንድ ነው። አሁን ላይ ጓደኛ ነው የሰውን ነገር እያጠፋ ያለው በቃ አምነሻት የነገርሻት ሚስጥር ብለሽ ራሱ ብትነግሪያት ኦ ከየኮ እንደዚህ እንደዚህ ያለችን ግን አንቺ ለማንም እንዳትናገሪ ብላ የምትናገር ብሎ የሚናገር በጣም ብዙ ነው። ከዓላማችሁ የሚያደናቅፋችሁ በጣም ብዙ ነው። ለምን በተናገራችሁት ነገር በቃ ሚስጥሬን በቃ ሁሉ ነገሬን ይደብቅልኛል። እኔ ብነግረውም ለሌላ ሰው አሳልፈው አይሰጥም። ኦር ደግሞ የሆነ ነገር መግዛት ብትፈልጊ ያንን ነገር ብታማክሪያት ከአንቺ በፊት ያንን ነገር ለመቅደም ወይም ለመውሰድ በጣም ትቸኩላለች። ገብተሻል አይደል? አሁን በቃ እኔ እንጃ ዘመኑ እየተቀያየረ ይሁን በቃ ከኛ ይሁን ከምኑ ይሁን አላቅም። በቃ ከምንበላው ይሁን ከምንጠጣ ይሁን እምነትና ታማኝነት ጓደኝነት በጣም እንደዚህ እየሰፋ ነው። በቃ ሚስጥር ይደበቃል ምናምን በቃ እኔ ባወራት ለሌላ አታወራም። ኦር ደግሞ የኔ ደስታ የእሷ ደስታ ነው ነው ሁሉንም ሰው እንደ ራሳችሁ አታስቡ። ተጠንቀቁ። እውነት ነው የምላችሁ። አንዳንዴ ሚስት እያለው እያወቀች ሰውየው ባለትዳር እንደሆነ እያወቀች ባለትዳር ላይ እንጥልጥል የምትላለው በጣም ብዙ ወንዶች እኮ አሉ። በጣም ብዙ ወንዶች ያላገቡ እሷን የሚፈልጓት ምናምን ሊኖሩ ይችላሉ። ባለትዳር እንደሆነ ያንን ሰው እያወቀች ያንን ሰው ከእሷ ተሽዬ በገንዘብ ልውሰደው የሚባል ነገር አለ ነው። የሰው ባል ግን የሰው መሆኑን ማለት ነው። እኔ በአካል አይቻለሁ። በቃ በብር ልውሰደው ምናምን፣ በቃ ድንቄም በብር ሰውን ትገዣለሽ! ኔቨር በጭራሽ ማለት ነው። አብዛኛው ሁለት ሁለት ሁለት ሁለት ሁለት ሆኖ መኖር በጣም ደስ ይለዋል። ነፃ ሰው እየጠየቃት፣ ነፃ ሰው ላግባሽ እያለ ማለት ያላገባ ሰው ላግባሽ እያለ ሁለተኛም ሆና መኖር የምትፈልግ በጣም ብዙ አለች። እዛ ብቻ አይደለም፣ እዚህም በጣም ብዙ ስላየሆነ ሱብሃን አላ። እና ደግሞ አንዳንዴ ሲሄዱ ማለት ነው የሆነ ዘጀን እሷ ብር ስላላታል እንደ እኔም ፈቶ እሷን ያገባው እሰራ አላታለሁ በብራዴል እሷን የቀየረኝ እኔም ሄጄ እሰራ ሀላስ ከቀየም ያኔ እሷን ፈታና ሌላ ገባ። ሀላስ መልካም ትዳር ይሆንላቸው። እኔ ደግሞ ያን ሰውዬ አልበደልኩትም። የተሻለ ህይወት ይሰጠኛል ብለሽ መመኘት እንጂ በቃ እሰራለታለሁ ኦር እሰራለታለሁ ብሎ ብዙቶ መሄድ አያስፈልግም። ያህቴ የሰርተች ተለወጪ። ደግሞ ለወንድ ሞልቷል። ገብቶሻል አይደል? መስዋትነት የሚከፈልለት ወንድ አለ፣ መስዋትነት የማይከፈልለትለ ገባሽ። ብላችሁ ትዳር ስትጀምሩ በመከራም በደስታም። በብዙ ነገር አብሮሽ ከሆነ መስዋዕትነት ትከፊለታለሽ። ግብትሻል ልክ እዛ ስከጅ እዚህ በድሎሽ እዚህ አሰቃይቶሽ ሰቃይቶሽ ልክ ፕሮሰስ አርገሽ ስትጂ የኔ ማር የኔ ፍቅር ምናምን ለዚህ መስዋዕትነት አያስፈልገው። ምክንያቱም የተሻለ ሀገርና ሰርተሽ መላክ የምችይበት ሀገር ስለሄድሽ ነው እንጂ አብራችሁ በነበራችሁ ሰዓት በድህነታችሁ ውጣ ውረድን ባያችሁ ሰዓት በቃ ከልቦ አልነበረም። ከአንቺ ላይ ነበሩ ስትጂ ከልቡ ካንቺ ጋር ከሆነ ስትመለሽ እጅሽ ባዶ ነው፣ ማለት ልከሽ ልከሽ ልከሽ የሻንጣ ልብስና የሆነ ትንሽ ሳንቲም ነው የሚኖረን። ያቺ ሳንቲም በአስራ አምስት ቀን በወር ስነመነዝራት ታልቃለች። መልሰሽ የዱሮ ማንነት ስትሆኝ ደግሞ ሌላ አገር ይሄዳል። ለምን እንደዚህ አይነት ላይ እሱስ ላይ ላለ ወንድ ይለወጣል ብለሽ ጊዜሽ እንዳታበቅ፣ የሚቅም የሚያጨስ ምናምን መስዋዕት እንዳከፊ መክረሹ ዘክረሽ አስመክረሹ የማይቀየር ከሆነ አንቺ ነሽ መቀየር ያለብሽ። ምክንያቱም አብረሽ እሱም ሱሰኛ ነው ስለምልክለን ነው የሚቀመው ከመጣሽ፣ የሚልክ ስለሌለ እሱ በሱስ ተጠምዷል። አንቺ ደግሞ የቤትም መቤት ነሽ፣ መኖራችኝ ገባሽ፣ መብላት እራሱ ያቅትሻል። ምክንያቱም ሰርቶ አይበላም፣ ሱሰኛ ነው። ቢሰራም ለሱሱ ነው የሚያደርገው። ሱሰኛ ሰው ደስተኛም አይደለም፣ አንቺንም ደስተኛ ያደረግሽ እሱም ደስተኛ አይደለም። በቃ ሱሰኛ ሰው ሙቷል፣ በቃ በቁሙ ሙቷል እና ራሳችሁን ጠብቁ፣ ሚስጥራችሁን ያዙ። እንደዚህ እኮ ነው ባለ፣ እንደዚህ እንደዚህ እንደዚህ እንደዚህ አለኝ፣ እንዴት ይሻላል ብለሽ ለጓደኛች ተመክረ መልሳ ልትነግር ይችላል። ቁጥሩ ባይኖራ ከየትም ማፈላልጋ እንዲ ሚስተኮ እንዲ እያለች ነው ለራሷ ትይዟለ። ሱብሀን አለ አከሩ ዘመን ስለደረስም አለ። ችግራችሁን እራሱ አታውሩ። ሚስጥራችሁንም፣ ችግራችሁንም ሁሉ ነገራችሁን በውስጣችሁ ያዙ በራሳችሁ ማለት ነው። በቃ ጓደኛችሁ ስልካችሁን መሆን ያለበት፣ ምክንያቱም ከጎናችሁ ማንም ኢትዮጵያዊ የለም። ያው በስልክ ነው ሁሉን ሰው የምናገኘው፣ በስልክ የምንፈልገውን ነገር የምናገኘው፣ በስልክ ቢደብረን ከአላህ በታች ፈታ የምንለው በስልካችን። በሁሉ ሁሉ ነገራችን አረቤ ስንኖረው ስልካችን መሆን አለበት። በቃ አታማግሪኝ ላለህ አማክሪው፣ ሚስጥርሽን፣ ሀጃሽን ማድረግ የምትፈልጊውን መስራት የምትፈልጊውን ላለህ አማክሪ። ይሄ ነገር ይሆነኛል ካልሽ፣ ይህም ብሰራ ያዋጣኛል፣ በዚህ መንገድ ብር ጥሩ ነው የምትይውን ነገር ላለህ አማክሬሽ፣ ዝም ብለሽ ስሪ። ለሰው እንዳታማክሪ ለማንም ማለት ነው፣ ለማንም። ምክንያቱም ሰው ተቀያይሯል፣ በጣም ተቀያይሯል። አይደለም እዚያ እዚህ ያለው በጣም ተቀያይሯል። በቃ ጤናሽን ጠብቂ፣ ንብረትሽን ጠብቂ። ታማኝ ባል ካለሽ ብርሽን ዝም ብለሽ አትያዥ፣ ላኪና የሆነ ነገር ያርግበት፣ ያትረፍርፍበት፣ ቦታ እየገዛ ይሽጥበት፣ ያትርፍ። ይዘሹ ብትቀመጭ ያብር ምንም ዋጋ የለውም። እባንክ ቤት ቢቀመጥ ምንም ዋጋ የለውም። ስሰሪበት በቃ ቦታሽን በቦታ ቀይረሽ እንዲገና ስታታርፊበት ብርሽ እየሰራ ነው። ለዛ ነገር ለማድረግ ደግሞ እውነተኛና ትክክለኛ ባል ያስፈልግሻል። ትክክለኛ ባልና እውነተኛ ባል ላንቺ የሚጠቅም ላንቺ የሚያስብ መለወጣችሁን የሚያስብ ባል ካለሽ ብር ላኪ፣ ተለወጪ፣ አሳምረሽም ያዢ፣ አትንጠራሪበት። ምክንያቱም የባሰ እንጂ የተሻለ የለም። ይህንን በደንብ ማወቅ አለብሽ። የባሰ እንጂ የተሻለ የለም። የዛሬው መልእክቴ ይሄን ይመስላል። ሸር ላይ ሰብስራብ እያረጋችሁ አበረታቱኝ የሚጠቅማችሁን ነገር አድርጉ። የሚጠቅማችሁን ነገር ስሙ። የሚጠቅማችሁን ነገር ተግብሩ። ዞረን ዞረን እዚሁ የተወለድንበት ቦታ ነው የምንመጣው። እና ይሄን ይመስላል። ከተሳሳት ኳፉ በልኝ። በሌላ ብዶስ ከምንገናኝ ሰላም አሊኩም ረመቱላ በረካቱ